ውጊያችን ብዙ ቢሆንም በብዙ ብንፈተንም ግን ድሉ የኛ እንደሆነ አምናለሁ። በትናንትና ዕለት የተሰማ መረጃ በእውነት የብዙዎችን ልብ የሰበረና ያሳዘነ ሆኗል። የጂሰስ ስፕሪንግ ላይፍ ኢንተርናሽናል ቸርች መስራችንና መሪሆነችው ፓስተር ዘነበች ገስስ በትናንትናው ዕለት ወደ ሚዲያ ብቅ በማለት እጅግ አሳዛኝ መረጃን አስተላልፋለች። በዚህም የጄስል ቤተ ክርስቲያን ከባድ የተባለ የመሬት መንሸራተት አጋጥሟት በዚህም ከፍተኛ ውድመትን ያስከተለ ሲሆን የቸርቹ ህንጻዎች ሙሉ ለሙሉ ማለት ይቻላል ወደታች ሰምጠዋል። እንደምናውቀው ጂኤስኤል ቤተ ክርስቲያን ለረዥም ጊዜያት ወንጌልን እያስተማረች የቆየችና ብዙ ነፍሳት ከጨለማ ወደሚያስደንቅ ብርሃን ወጥተው ወደ ጌታ መንግስት እንዲጨምሩ ያደረገች ቤተ ክርስቲያን ናት። ታዲያ እንደምናስታውሰውም በቅርቡ የዚች ቤተ ክርስቲያን አገልጋይና መሪ የነበረው የፓስተር ዘነበች ገሰሰ ባለቤት ኢንጂነር ልውል ቃል ከዚህ ዓለም ተለይቶ ወደ ጌታ እቅፍ መሄዱ ይታወቃል። አሁን ደግሞ ሌላ ያልተጠበቀ ከባድ አሳዛኝ ክስተት ገጥሟቸዋል ፓስተር ዘነበች ገሰሰም ያስተላለፈችውን የድረሱልን ጥሪ በቪዲዮ ይዘንላችኋል ትመለከታላችሁ። ከዛ በፊት ግን በጄሲል ቤተክርስቲያን በፌስቡክ ማህበራዊ ገጽ ላይ ስለተፈጠረው ክስተት እውነታው እንደዚህ ይላል። አስቸኳይ የድረሱልን ጥሪ ሼር ይደረግ። ቅዱሳን ኢትዮጵያውያንና ኤርትራውያን፣ በአለም ዙሪያ ያላችሁ የክርስቶስ ወዳጆች፣ ይህን መልእክት ለአብያተ ክርስቲያናት መሪዎች፣ ለሀገር መሪዎች፣ ለሚዲያ ተቋማትና ለመላው የኢትዮጵያ ሕዝብ እንዲደርስ በማጋራት አግዙን። በቤተ ክርስቲያናችን የደረሰው አደጋ የመሬት መንሸራተት አደጋ እምነታችንን የሚፈትን ልባችንን የሚያዝል አሳዛኝ ሁኔታ ላይ አለን። ከዚህ በፊት በተለያዩ ፈተናዎች ውስጥ አልፋ እዚህ እንደደረሰች ይታወቃል። እነሆ አሁንም እንደምትመለከቱት በዚህ ሁለት ቀን ውስጥ በተፈጠረው የመሬት መንሸራተት አደጋ የህፃናት መማሪያ ክፍሎች፣ ቢሮዎች፣ መጸዳጃ ቤቶችና ስቶር ሙሉ ለሙሉ ወደ ታች ሰምጧል። ጉዳቱም በዚህ የሚያበቃ አይመስልም። በሂደት ወደ ተቀሩ ቢሮዎችና የማምለኪያ አዳራሽ ሊዛመት እንደሚችል ባለሙያዎች ገልጸውልናል። ስለሆነም ለሚመለከታቸው የመንግስት አካላት የኢትዮጵያ ወንጌላውያን አማኞች ካውንስል፣ የቤተ ክርስቲያናት መሪዎችና ምእመናን አስቸኳይ የድረሱልን ጥሪ መልእክታችንን እያቀረብን፣ ልትደግፉን የምትፈልጉ ሁሉ በእነዚህ ስልክ ቁጥሮችና አድራሻ እንደምታገኙን በታላቅ ተማጽኖ እናሳስባለን። የሚለው በፌስቡክ ገጻቸው ላይ የተጻፈው ሀሳብ የጻድቅ መከራው ብዙ ነው፣ እግዚአብሔር ግን ከሁሉም ያድነዋል መዝሙር ምዕራፍ 34 ቁጥር 19ን በመጥቀስ እንግዲህ እውነታውን የገለጹበት ጽሁፍ ነበረ።

ታዲያ ከዚህ ጋር ተያይዞ የቤተክርስቲያኗ መሪ የሆነችው ፓስተር ዘነበች ገስሰ ስለተፈጠረው ክስተት በቪዲዮ ብቅ በማለት የድረሱልኝ ጥሪን አስተላልፋለች። እስቲ ደግሞ እሷ ያስተላለፈችውን መልእክት ተከታትለን እንመለስ። እናንተም ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ፣ እንደዚሁም ደግሞ በሀሳብ መስጫው ስር ከጎንሽ ነን፣ እግዚአብሔር ሁሉ ነገር ያስተካክላል፣ ለመልካም ይሆናል እያላችሁም ሀሳብና አስተያየታችሁን እንድሰጡ እየጠየቀን እስቲ ቪዲዮን ተመልክት

ሰላም ቅዱሳን፣ እንዴት ከረማችሁ? እንዴት ሰነበታችሁ? ፓስተር ዘነበች ገሰሰነኝ ከህይወት ምንጭ ኢየሱስ ዓለም አቀፍ ቤተ ክርስቲያን። በኢትዮጵያ፣ ከኢትዮጵያ ውጭ ያላችሁ ኢትዮጵያውያንና ኤርትራውያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን በማለት ሰላምታይን አቀርባለን። የእግዚአብሔር ቤተሰቦች፣ ከባድ ችግር ገጥሞን ነው ዛሬ ወደፊታችሁ የመጣሁት። ቤተ ክርስቲያናችን እንደምታውቁት በተለያየ መከራ፣ ፈተና፣ ችግር ስታል ቆይታለች። ታቃላች ታቃላችሁ። ከነበርንበት ቦታ ወጥተን ይኸኛውን ቦታ ተረክበን በአሜሪካ፣ በአውሮፓ፣ በካናዳ ያላችሁ ቅዱሳን እንዲሁም የቤተ ክርስቲያኗ አባላት ተረባርባችሁ የሰራችሁት የህፃናት መማሪያ ቢሮዎች ጠቅላላ ይኸው በእንደዚህ መሬት ተንሸራቶ ከባድ ችግር ላይ ነን ያለ ነው። ገና መስከረም ነጋ ብለን አንድ እሁድ ስንል ነው ይሄ ነገር የገጠመ። ባለፉት ጊዜያት የደረሰብንን ቤተ ክርስቲያናችን ሀዘን ታቃላችሁ ከዛ አገግመን እንደገና እናገለግላለን፣ ለጠራን ራዕይ ወደኋላ አንልም በማለት ወገባችንን ታጥቀን ስንነሳ ደግሞ ሌሊቱን እንደዚህ ቤተክርስቲያኗ ፈንሸራቶ የሁለት ሜትር ያክል ገብቷል ወደ ውስጥ። ቢሮዎቹ በሙሉ ፈርሰዋል። አዳራሹ ጋር አሁን ሊደርስ ነው። ውጡ እየተባልን ነው ያለ ነው። በጣም ግራ ገብቶናል። ጸሎት ያስፈልገናል። በኢትዮጵያ ከኢትዮጵያ ውጭ ያላችሁ፣ ይሄ ደግሞ የሚመለከታችሁ የመንግስት አካላት መታችሁ በማየትና ምን መደረግ እንዳለበት እንድታግዙን ከወረዳ እስከ ጠቅላይ ሚኒስትር ድረስ ቢሮ ይሄ እንዲደርስ ሼር አድርጉልን። እቃችንን ይዘን እየተሰደድን ነው ያለነውና እባካችሁ ሼር አድርጉት ሁሉም ጋር እንዲደርስ። እዚህ መታችሁ ስታገለግሉ የነበራችሁ ከዚህ በፊት አብራችሁን የቆማችሁ ቀጥሉ በርቱ ስትሉን የነበራችሁ መታችሁ የደረሰብን ችግር በማየት በጸሎትም በገንዘብም አብራችሁን እንድትቆሙ በጌታ ፍቅር እጠይቃለሁ። አብያተ ክርስቲያናትም መታችሁ ይህንን እንድትመለከቱ የሚመለከታቸው አካላቶች ጋር እንዲደርስ ሼር እንድታደርጉት አደራ ላለሁ። የወንጌል አማኞች አብራችሁን እንድትቆሙ በጌታ ፍቅር ጠይቃለሁ። እግዚአብሔር አብዝቶ ይባርካችሁ። ምን ማለት እንደምችል ቃላት አጥሮኛል። ውጊያችን ብዙ ቢሆንም በብዙ ብንፈተንም ግን ድሉ የኛ እንደሆነ አምናለሁ። እግዚአብሔር ከኛ ጋር እንዳለ አምናለሁ። ጌታ ይባርካችሁ፣ ጸልዩልኝ። እንግዲህ ውዴ ይሁ ሚዲያ ቤተሰቦች እንደሰማችሁት የጂሲል ቤተክርስቲያን ያልተጠበቀና ከባድ ችግር ውስጥ ገብታለች። በዚህም በተለይ ከሰሞኑ በአዲስ አበባ የታየው የጎርፍ አደጋ ብዙዎቻችን የሰማን ሆኖ ከዚህ ጋር ተያይዞ ደግሞ እንግዲህ እንደዚህ አይነት የመሬት መንሸራተቶች እንደዚሁም ደግሞ በወንዝ ዳር አካባቢ የተሰሩ ትልልቅ ሕንፃዎች ጭምር ከባድ አደጋ ገጥሟቸዋል የሚባል መረጃ እየወጣ በተለያዩ ተንቀሳቃሽ ምስሎችም ስናይ ነበረ። ታዲያ ከዚህ ጋር ተያይዞ ጄ ኤስ ኤል ቤተክርስቲያንም እንግዲህ ከባድ የመሬት መንሸራተት አጋጥሟት በአጠቃላይ በቤተክርስቲያኗ ቅጥር ግቢ ውስጥ ያሉ ሕንፃዎች ማለት ይቻላል ወደ ታች ሰምጠዋል። ይህ ደግሞ ከባድ ሀዘንን የሚፈጥር ነው። በእርግጥ በሰው ላይ የደረሰ ጉዳት እስካሁን ይኖር አይኖር በግልጽ የታወቀ ነገር ባይኖርም ነገር ግን የቤተ ክርስቲያኗ እንግዲህ አገልጋይ ፓስተር ዘነበች እንደተናገረችው በሰው ህይወት ላይ የደረሰ አደጋ የለም። ነገር ግን አሁን የህፃናት መማሪያ ክፍሎች፣ መጸዳጃ ቤቶች፣ ስቶሮች በሙሉ ሰምጧል ና ይህ አደጋ ከዚህ በኋላም እየተዛመተ የሚሄድ ና ሌሎቹንም የተቀሩትን ህንፃዎችም ጉዳት የሚያደርስ ነው የሚል ሀሳብን ሰጥታለች። ስለዚህ ከዚህ በኋላ በዚህ አይነት ቦታ ላይ ሌላ ቢልዲንግ ሌላ ነገር ማሰብ ከባድ ነው የሚሆነው ምክንያቱም አደጋው ቀጣይነት ሊኖረው ስለሚችል ነው። ለዛም እንግዲህ መላው ኢትዮጵያውያንን ኤርትራውያንን የወንጌል አማኞችን እርዳታ ጠይቀዋል። ስለዚህ ሁላችንም የምንችል በማቴሪያል የምንችል ደግሞ በገንዘብ እንደዚሁም ደግሞ በጸሎትም ጭምር አብረናቸው ልንቆም ይገባል። ምክንያቱም አንድ ቤተ ክርስቲያን እንደዚህ አይነት አደጋ ሲገጥማት እንግዲህ በውስጧ ያሉ ብዙ ምእመናን አሉ፣ ብዙ ሰራተኞች አሉ። ስለዚህ እነሱንም ማሰብ ያስፈልጋል። የህንፃ ጉዳይ ብቻ ሳይሆን ሰውም ጭምር በዛ ውስጥ የሚጠቀም ወንጌልን የሚሰበክበት መሆኑን መርስ መሳትና መዘንጋት የለብንም። ስለዚህ በተቻለን አቅም ከጎናቸው ልንቆም ይገባል። ይሄ መልእክታችን ነው። እኛም እንግዲህ አንዳንዴ በበጎ ስራ ላይ መሰማራት የግድ ስለሆነ ይህን መረጃ እንደ አንድ ቻናል መረጃ ለብዙዎች ይደርስ ዘንድ ለእናንተ አጋራ ናችሁ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክና ሼር እያደረጋችሁ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በእርግጥ እናንተም በምንለሰጣችሁ መረጃዎች አምናችሁና ፈቅዳ ከሚያደርጋችው ከ27 ሺ በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለና በሚቀጥለው ብትሰማቸው የእናንተ መንፈሳዊ ሕይወት ያነጻሉ፣ ይገነባሉ፣ መረጃን ይሰጣሉ፣ ባል ናቸው አዳዲስ ጉዳዮች። እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሆን እያለን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።